እንግዲህ ቅዳሜ ከሰዓታችን ላይ ፈገግታ እና ሳት ከበዛ የሆኑ ድምጾች ከተሰሙ ሰው አለ፣ ሰው ይመጣል ማለት ነው፣ ማለት ነው። አዎ ማን ይመጣል? እገምታለሁ በጣም ረዘም ያለ መለሎ መለሎ ይመጣል እያስባለሁ። ኧረ አትመጣም ወይ እንበል። እንዴ ዛሬ ይሎ አልተደበቀም ወይ? የሆነ ቦታ

አሁን እንግዲህ እና ዳጌ የተዋወቅነው ቅዳሜ ከሰዓት ከጀመረ በኋላ ነው። እናመሰግናል፣ እናመሰግናል። በትዝታችሁም ቅዳሜ ከሰዓት ቁጭ ብሎ ለማታ ያሰበ ሁሉ ሰላም፣ ሁሉ ሰላም አለን አለን አንተ ገና አትጠይቅም። የት ሄዳችሁ የት ቀራችሁ ማን መጣ ማን ቀራ ይባላል። የሚገርምህ ከባድ ጉንፋን ይዞኝ ነበር። የሆነ ጉንፋን ነው ብሎ ነበር የቅዳሜ ዛሬ ምን ዛልን መጣ? የሚገርም ነገር ይዤላችሁ የመጣሁት። የሚገርም ነገር ነው። ንገረን። የሚገርም ነገር ነው። ይኸውላችሁ መሰላችሁ ፕሮግራሙ ቅዳሜን ከሰዓት ላይ ነው የሚተላለፈው አሪፍ፣ ነገር ግን ከተለመደው ለየት ነገር

ምን ሆንክ አንተ? ገና ትገለኛለህ። እንቲ ዘንጠቀ ወደ እንድትሄድ ወደ ስራ ነው። እስኪ ግን ብር አበድረኝ በእናትህ። ከየት አንጥቼ ነው የማበድር? አንተ እንደሆነ ስራ የለ ስራ ፈታህ። እሺ ወይ በቃ ገንዘብ ነገር ስጠኝ፣ በቃ ሞያ፣ ወይ እናንተ ጋር ስራ አስከተለኝ። ከአንተ ጋር ልዋል በቃ እንግዲህ ሳነቸኝ። እኔ በቃ ብርም የለኝም እንዳትከተለኝ። አት መገናኛ የሞላ ሰው መገናኛ አት መገናኛ አት መገናኛ አት መገናኛ የሞላ ሁለት ሰው መገናኛ መገናኛ መገናኛ ይቅርታ፣ የምሄድበት ጉዳይ ነበረኝ ግን የታክሲ ብር የለኝም። ይከፍሉልኛል? ችግር የለም። ምንም ችግር የለም። እስከሄድክበት ድረስ ከፍልልሃለሁ። ምንም ችግር የለም፣ አትቸገር። እሺ፣ ታክሲ ብቻ ይምጣለን እንጂ ችግር የለም። እሺ አንተ ሰውዬ፣ ደህና አይደለም እንዴ? ያመሃል? ሰውዬ አርፈህ መንገድ ራትንም እንዴ? ማነካ ምን? አላበዛውም። ጤነኛ ነህ አንተ? መጀመሪያም አላማርከኝም። ስትቁነጠነጥ እንትን ነገር ያጋጥማል። ጫፍ! ወራጅ አለ! ወራጅ አለ! ጫፍ! ወራጅ አለ! ወራጅ አባዬ! ወራጅ የሆነ የኔና

ጉርሆን ኩል ጉርሆን ኩል። ምን ነው ቅድም ታክሲ ውስጥ እንዳለሁኝ ዋሌት የት እንደጠፋለው። ቁም የት ለመቼ ነው ካልሆነ ችግር ምን አሉኝ ታዲያ እንግዲህ ይኸው እሳት ሌላ አስተናጋጅ የሚባል በጣም ጎበዝ። እሱ ማስተናገድ ይችላል፣ ስራውን ይችላል ማስተናገድ። ብቻ ስንቱን ሆቴል የሚያስተናግድ በጣም አደገኛ፣ አንደኛ የወጣ ጎበዝ እናያለን ችግር የለውም ባይዘቡ። የመስተንግዶ ዋናው ጽዳት ነው። ከጽዳት ቀጥሎ ለከስተመር ያለው ትህትና፣ ከስተመር አቀባበል፣ ፈገግታ። ደንበኛ እኛ ጋር ንጉስ ነው። ስለዚህ እነዚህን ስራዎች የሚያውቃቸው ከሆነ ችግር የለውም ይሰራል። ለትህትና ለማስተናገድ ብቅ ሲል ገና መጣ ነው እኮ የሚባለው መጣ መጣ። እሱን የት ባገኘን ነው እኮ የሚባለው እኔ ለአንተ አለ ብዬ አቀረብኩት። ወደፊት ታምናለህ። በቃ እንደ ወደፊት ለስራ ሰራተኞችን ለማንጠት በጣም አንደኛ የተባልኩ ነኝ አይደል? በኋላ ነው የምታመሰግነው ነው የምልህ ያለ በጣም አዎ፣ አይደል? ሰላም፣ ጤና ይስጥልኝ። ምን ታዘዝ? አለ ይምጣለው ወደቀበኝና የሚል ብዬ ምን ይመስላል በእናታችሁ? ሌ መልሰው፣ እንዴ መልሰው ድጋሜ እንደወደቅብኝ ብዬ እኮ ነው። መስተንግዶ ተመቻችሁ? እንዴት ነበር? እንጃው መስተንግዶ ነው። በጣም በጣም ቴንክ ዩ። በዚሁ ቀጥል መለኛ ሷን ነባርካቸው እዚህ ቀሬን ብሎ ያደረገልኝ ያው እንጂ ቅቅል ያቀሉት ምናምን እያለ ቅቅል እራሱ ምንድን ነው ፒዛ ነዋ። አላማርኝም እንደውም ሀሳቤን ቀይር ያልኩህ አሳ ለብ ለብ አድርግልኝ። ፒዛ ብሎ ፒዛን ያመጣሁት ፒዛ ነበር እኮ እኮ ኪሳራ ውስጥ እኮ ነው የምገባው ሀሳብ መቀየር ገና ቅቅል ተደጌታ። እሺ፣ እንዳይፈረሽ ና ና ና ስታመጣው ደግሞ ትኩስ እንዳታመጣ፣ በረዳ አርገ ቀዝቀዝ ሌላ ነው ቅቅል ውስጥ እጅ ነው የከተትከው። ቀጥላቀጥላቀጥላቀጥሎችክላርግሎትእዶ ወደዛ ምን መሰራ እንዳያቃጠል ይላል። ሆነ በጥፊ ማቃጠል ነው ደህና ነው። እንዴት ነው? ደህና ነው። እንዴት ነው? እየበረታህ ነው እየለመድክ ነው ስትለምደዋለ የማይለመድ የለም። ግን እዚህ ሰው በጣም ይነጫነጭ ባል ሰው አመል በጣም ይከብዳል። በቃ እዚህ ከብድ ነው። በቃ ምንም አይልም። የሚያው አንዳንዱ ይገጫል። አንዳንዱ ምን ብሎ ይላል። በልበርታ ምን አለ? ቀዝቃዛ ማለት ትኩስ ነገር አለ። ምን

ራሴ ምን እንደሆነ ግራ እኔ ራሴ ግራ የገባኝ፣ በእኔ ገንዘብ ሰው ይጋብዛል እንዴ? ከየት ነው ግራ ያገኛችሁት? ቆይ ቆይ ከየት ነው ግራ ያገኛችሁት እንደዚህ አይነት አስተናጋጅኛ? ምን አይነት አስተናጋጅ! እኔ ራሴ በጣም ግራ ገባችሁኝ። ማየትና ማስተዋል አለብህ አንተ። ከየት ነው ያመጣችሁት እንደዚህ አይነት አስተናጋጅ አለ እንዴ? ከየት ነው ያመጣችሁት እንደዚህ አይነት መስተንግዶ

ምን ነው ምን ይሄን ያህል ከስንቱ ሰው ጋር ምን ብዬ ልናገር ኧረ ተው ተው ተው ተው እስከዚህ እንደዚህ አቤት አቤት አቤት አቤት! እኔ እኮ ጎበዝ ሰራተኛ ነው ብዬ ነው እንጂ ቀረኩ እንዴ እምታጣል? አቤት አቤት እንዴት ብዬ ልናገር? ምን ብዬ ልንገርህ ደግሞ እኮ ዝም ይላል እኮ አይናገር። እህ በጣም ይቅርታ። እንግዲህ እንግዲህ ላረኩት ነገር ሁሉ እጅግ ይቅርታ። እንግዲህ ካሁን በኋላ በቃ የምችለውን ያቅመኝ ስራ ለመስራት ሞክራለሁ። ታረገዋለህ? በቃ አስቀየምኩ በጣም ምን መሰለህ ጠዋት እያዳመጥከኝ ነው። ጠዋት ቦርሳ ማንም አይደለም የወሰደብህ። በጣም ነበር